የተፈጥሮ ቅጣት ኢትዮጵያችንን ጨምሮ ዓለምን በየተራ እያቀመሰው ነው። እንደ ዩናይትድ ስቴትሱ ዩኤስኤ ግን ፍዳውን የበላ የለም። ዛሬ የምንነግራችሁ አስደንጋጭ ክስተት ፊልም እንጂ እውነት አይመስልም። በተፈጥሮ ውበት የተንቆጠቆጠችዋ እንግዳ ተቀባዩዋ ኬንታኪ ቀን ጨልሞባታል። በርካቶች ሞተዋል፣ ሺዎች ቤት አልባ ሆነዋል። 2025 ዓመተ ምህረት ከገባ በፈረጆቹ የዘመን ቀመር ማለት ነው። እንደ አሜሪካ የተፈተነ ሀገር አለ ለማለት አያስደፍርም። ብዙዎች የተስፋይቱ ምድር ሲሉ ያንቆልጳጵሷታል። አሜሪካ 2025 ግን ለአሜሪካ የተለመደ ዓመት አልነበረም። ከዓመቱ መጀመሪያ ጀምሮ የተፈጥሮ ነውጦች በሁሉም አቅጣጫ ቀምደዋታል። በጃንዋሪ የካሊፎርኒያ ደቡባዊ ክፍል በከባድ ዝናብ ተመታም። ጃንዋሪ 7 ቀጠለ። ሎስ አንጀለስ ውቧ ግዛት እሳት በልቷት አመድ ታፈሰም ከመቶ በላይ ንፋሳት በአሜሪካ መሃል ተንሰራፉ። ገዳዮቹ ንፋሶች በሚዞሪ፣ ካንሳስ ሚሲሲፒና ሌሎች የአሜሪካ ግዛቶች ላይ ሞትና ውድመትን አስከትለው ጥቁር አሻራቸውን አሳረፉ። ፕሌን ክራሾች በሳምንት ልዩነት አሜሪካን በሚያስደነግጥ መልኩ ተጋጭተው ተከስክሰው የሰው ሕይወትና ንብረት ወደመም። ማርች በድጋሚ ገዳይ አውሎ ንፋስ ተነሳም። አርካንሳስ እና ሚሲሲፒ ነዋሪዎችን መግቢያ ሳጣም። አሁንም የተፈጥሮ አብዮቶች በአሜሪካ ግዛቶች ቁጣቸው ቸውን እያወረዱ ነው። ቀጣዩዋ የመቅሰፍት ሀገር ደግሞ ኬንታኪ ሆናለች። ይህች በተፈጥሮ ውበት የተንቆጠቆጠች እንግዳ ተቀባይ ኬንታኪ ምንገጠማት አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ይህ ዝግጅት ጊዜያችንን የሚዋጅ የቆምንበትን ቦታ ሁሉ እንድንመረምር የሚያደርገን ስለሆነ አብራችሁን ስትቆዩ በብዙ ታተርፋላችሁ። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። ወደ ምድረ አሜሪካ ይወስደናል አዲሱ መረጃችን። ሰዎችን ኬንታኪ ማት ወርዶባታል። ይሄ በጣም ዘግናኝ የሆነ የተፈጥሮ አደጋ ነው ተብሏል። በርካቶች ሞተዋል። በርካቶች ደግሞ በሺዎች የሚቆጠሩም እንግዲህ አሁን አሀዙ ስላልታወቀ ነው ቶሎ ቶሎ በየደቂቃው የሚወጡ መረጃዎች ስላሉ አሀዙ አሁን ላይ መነገር አይቻልም ማለት ነው። ምክንያቱም እኔ እንኳን መረጃ እያዘጋጀውላችሁ ያለው የሞት ቁጥሮችም እየጨመሩ ነው። የስደተኞች ደግሞ ቤታቸውን ጥለው የተሰደዱ ሰዎችም ቁጥር እየጨመረ ነው ያለው ማለት ነው። ለዚች ከተማ ሁላችንም ከልባችን ልንጸልይ ይገባል ማለት ነው። እግዚአብሔር ማዕቱን እንዲያነሳለን እንደ አጠቃላይ ዓለም ላይ ያለው ዘግናኝ ነገር ስለሆነ ሁላችንም በያለንበት ልንጸልይና ልባችንን ለእግዚአብሔር መስጠት እንዳለብን ይሰማኛል። ወደ መረጫው እንለብ። እስከ አፕሪል 7 2025 ድረስ ኬንታኪ በዚህ ዓመት በርካታ መልክዓ ምድራዊ ፈተናዎች ገጥመዋታል። በፌብሩዋሪ 14-16 ከባድ ዝናብ ግዛቲቱን መታም ከ2 እስከ 6 ኢንች ያለው ዝናብ በአንድ ቅዳሜና እሁድ ተከስቶ ነበረ። ይህ የዝናብ መጠን እንደ መዝሙር የሚፈስ ወንዞችን ከዳርቻቸው አስፍፎ ቤቶችን ወደ ውሃ ውስጥ አስገብቶ እና መንገዶችን ወደ ሐይቆች ቀይሯቸዋል። ቢያንስ 12 የወንዝ ቦታዎች በታሪካቸው ከፍተኛ አምስት ውስጥ ውስጥ የሆኑ ከፍታዎችን አስመዝግበዋል። የአየር ሁኔታ ባለሙያዎች 30 የጎርፍ ማስጠንቀቂያዎችና 47 የፍሳሽ ጎርፍ ማስጠንቀቂያ አውጥተዋል። ይህ ተራራማ ግዛት በውበቷ የምትታወቅ በውሃ የሰመጠችው ከተማ የነዋሪዎቿን መንፈስ በእጅጉ ተፈትኗል። ወደ ኤፕሪል ስንመጣ ኬንታኪ ከአዲስ ፈተና ጋር ተገናኘች። ከኤፕሪል 2 ጀምሮ ከባድ ነፋሳትና ቀጥተኛ የሆኑ አውሎ ነፋሶች ግዛቲቱን ከበዋታል። ይህ ክስተት ደግሞ በርካታ የሆኑ የጭቃ ናዳዎችና የመሬት መንሸራተት አስነስቷል። በጄፈርሰን ታውን አንድ አውሎ ነፋስ የኤሌክትሪክ መስመሮችን ሰብሮ መጋዘን ግድግዳ ላይ የጭነት መኪናን አጋጨም። ከመብረቅ ጋር የተያዘ ከባድ ዝናብ በምዕራብ ከንታኪ የመንገዶችን መዘጋት አስከትሏል። አፕሪል 3 የአሜሪካ መንግስት ለከንታኪ የአደጋ ጊዜ መግለጫ አውጇል። ይህም የፌዴራል ድጋፍ መንገድን ከፍቷል። ይህ የተፈጥሮ ክስተት ደግሞ በነፋስ እና በዝናብ የኬንታኪን ጽናት ፈትኗታል። እስካሁን ድረስ በ2025 በአሜሪካ ውስጥ ያሉ አደጋዎች በርካታ ህይወቶችን አጥፈዋል። በማርች ብቻ በነፋስ አደጋዎች 42 ሰዎች ሞተዋል፣ ከፊሎቹ በሚዙሪና ካንሳስ ውስጥ። በኬንታኪ የፌብሩዋሪ ጎርፍ እናም የአፕሪል ነፋሳት በሺዎች የሚቆጠሩ ቤቶችን አፈራርሰዋል። ነገር ግን በዚህ ሁሉ መሃል የሰው መንፈስ አሁንም ተስፋ እንዳለ እንዳላታ ይነገራል። በኬንታኪ ጎረቤቶች እርስ በርስ ተግባብተዋል። የእርዳታ ድርጅቶች ተንቀሳቅሰዋል። ከፍርስራሽ መካከል የሰው ህይወትን ለማትረፍ ሰዎች ሲረባረቡ ታይቷል። የ2025 በተለይ ደግሞ ኬንታኪ የተፈጥሮ ፈተናና የሰውን ጽናት በታሪክ ጽፋ ልታስቀምጠው የሚገባ ነው። አሜሪካ ይህንን አደጋ ዝርዝር ጉዳዩን ደግሞ ስንመለከተው እንደምን አሜሪካ ይህንን ችላለፈች ለማለት ያስደፍራል። ከጃንዋሪ 7 ጀምሮ በሎስ አንጀለስ እና በዙሪያዋ በርካታ እሳቶች እንደተነሱ አይተናል። በተለይ ደግሞ ሁለት ትላልቅ እሳቶች ፓሊሳዴስ እሳት እና ኢተን እሳት የተባሉ ከፍተኛ ጉዳትን አድርሰዋል። ከ57000 ኤከር 23000 ሄክታር ማለት ነው፣ ከዚህ በላይ መሬት ተቃጥሏል። ከ18000 በላይ ቤቶች፣ ህንፃዎች ወድመዋል። ቢያንስ 29 ሰዎች በዚህ እሳት ህይወታቸውን ነጥተዋል። ከ200000 በላይ ነዋሪዎች ከቤታቸው ተፈናቅለዋል። በሎስ አንጀለስ ከተማ ውስጥ እሳቱ ከተማዋን ወደ አመድነት ቀይሮታል። በተለይ እንደ አልታዲ ና እንደ ፓሲፊክ ፓሊሳዴስ ያሉ አካባቢዎች ከፍተኛ ጉዳት ደርሶባቸዋል። እስከ ጃንዋሪ 31 2025 ድረስ እሳቱ ሙሉ ለሙሉ ማጥፋት አልተቻለም ነበረም። ከጃንዋሪ 2025 ጀምሮ በአሜሪካ ውስጥ በርካታ የአውሮፕላን መከስከስ ክስተቶች ተመዝግበዋል። በሎስ አንጀለስ ከተነሳው እሳት በመቀጠል ደግሞ ይህኛው አደጋ እጅግ አስደንጋጭ ነበረም። ዋሽንግተን ዲሲ በጃንዋሪ 31 2025 የአሜሪካ አየር መንገድ አውሮፕላን ከአሜሪካ ጦር ሂ ሄሊኮፕተር ጋር ተጋጭቶ 64 ሰዎች ሞተዋል። ፊላደልፊያ በዚሁ ቀን የህክምና አውሮፕላን ተከስክሶ ስድስት ሰዎች ሕይወታቸውን አጥተዋል። ይህ እንግዲህ በዚህ 2025 የአሜሪካ ከገጠሟት ተግዳሮቶች ውስጥ ነው። የመሬት መንቀጥቀጥን ስንመለከት በካሊፎርኒያ የመሬት መንቀጥቀጥ የተለመደ ቢሆንም በጃንዋሪ 2025 የእሳት ቃጠሎውን ተከትሎ በርካታ የሆነ የመሬት መንቀጥቀጥና መንሸራተት አደጋውን ጨምሮት ነበረም። ባለሙያዎቹ እንደሚሉት ከሆነ በጃንዋሪ 2025 በሎስ አንጀለስ አካባቢ ዝናብ አለመዝነቡም የእሳት ቃጠሎን አባብሶታል ነው። ይህ ደግሞ የጎርፍ አደጋን ቀንሷል። ነገር ግን በሌሎች የአሜሪካ ክፍሎች የጎርፍ ከፍተኛ ተጽዕኖ ታይቶ ነበረም። በካሊፎርኒያ የበረዶ መቅለጥ ቀጥተኛ ተጽዕኖ ባይኖረውም ከፍተኛ የሆነ የበረዶ መቅለጥ እንደነበረው መረጃዎች ያሳያሉ። ነገር ግን በሌሎች ክልሎች በተለይም በሰሜን አሜሪካ የአየር ሙቀት መጨመር የበረዶ መቅለጥን አስከትሏል። በሎስ አንጀለስ ሰደድ እሳቱ በጃንዋሪ 2025 ዋነኛው አደጋ ነበርም። ከተማዋን ወደ አመድነት በመቀየር ከፍተኛ ውድመትን አስከትሏል። የአውሮፕላንም መከስከስ በሌሎች አካባቢዎችም ተመዝግቧል። ይህች የተስፋይቱ ምድር የተባለችው

አሜሪካ በኢኮኖሚ፣ በሳይንስ፣ በቴክኖሎጂ እና በሌሎችም መስኮች የላቀች ሀገር ሆና ሳለች ለምን በተደጋጋሚ ውድመት ወይም ደግሞ እውስ ያጋጥማታል? ይሄ ትክክለኛ ጥያቄ ነው። ጥያቄውንም ከኢኮኖሚ፣ ከፖለቲካ፣ ከማህበራዊ እና ከዓለም አቀፍ ምክንያቶች አንጻር ባጭሩ እንመረምረዋለን። የኢኮኖሚ ምክንያቶችን ስናይ አሜሪካ በአለም አቀፍ ትልቋ ኢኮኖሚ ያላት ሀገር ናት። ነገር ግን ይህ ትልቅ ኢኮኖሚ መሆኑ ራሱ እውስ እንዲፈጠር አንዳንድ ምክንያቶችን ያመጣል። የገበያ ውደት ወይም ደግሞ እነሱ እንደሚሉት ኢኮኖሚክ ሳይክል እንደ ማንኛውም ካፒታሊስታዊ ኢኮኖሚ አሜሪካ የመጨናነቅ የመውደቅ ውደቶችን ታሳልፋለች። ለምሳሌ በ2008 የፋይናንስ ቀውስ በባንኮችና በመኖሪያ ቤት ገበያ ላይ ችግር አለም አቀፍ ውድመትን አስከትሏል። የዕዳ መጠኗን ስንመለከት አሜሪካ በአለም ላይ እጅግ ተበዳሪ የሆነች ሀገር ናት። የመንግስት ዕዳ በተደጋጋሚ እየጨመረ መምጣቱ የወደፊት ቀውስ እንዲፈጠር አደጋንም ይጨምራል። የዋጋ ግሽበቷንንፈት ፍተሽ የዋጋ መጨመርና የገንዘብ እሴትን ለመቀነስ ለምሳሌ በሁለት ሺ ሀያዎቹ መጀመሪያ ላይ ተፈጥሮ ነበረ። ይህም የህዝቡን የመግዛት ኃይል በእጅጉ ይጎዳል። ፖለቲካውንም ስንመለከት የአሜሪካ ፖለቲካ ብዙ ጊዜ መረጋጋት ይጎድለዋል። የፓርቲዎች መከፋፈል በሪፐብሊካኖችና እና በዲሞክራቶች መካከል ያለው ግጭት ውሳኔ መስጠትን ያዘገየዋል። ለምሳሌ የበጀት እቅድ ላይ መስማማ ካልቻሉ መንግስት መዘጋት ገቨርንመንት ሸዳውን ይከሰታል። የፖሊሲ መለዋወጥ አንድ መንግስት ሲቀየር አዲስ መሪ ቀደም ያሉትን ፖሊሲዎች መልሶ ሊያቆም ይችላል። ይህ የረጅም ጊዜ እቅድ እንዳይኖር ያደርጋል። ማህበራዊ ምክንያቶቿን ስንመለከት አሜሪካ በርካታ ባህሎችና ማህበረሰቦች ያሉባት ሀገር ነች። ይህ ጥንካሬም ይሰጣታል፣ ነገር ግን ችግርም ያመጣል። የመደብ ልዩነት በሀብታሞችና በድሆች መካከል ያለው ልዩነት እየሰፋ መምጣቱ ማህበራዊ ቅሬታን ይፈጥራል። ይህም እንደ እልህና ንዴት ያሉ እንቅስቃሴዎችን እንዲሁም ደግሞ ቀውሶችን ያመጣል። የጤና እንክብካቤ ችግርን ስንመለከት በሀገሪቱ ያለው የጤና አገልግሎት ስርዓት ለሁሉም ተደራሽ አይደለም። ለምሳሌ በኮቪድ-19 ወረርሽኝ ወቅ ይህ ችግር ተጋልጧል። ዓለም አቀፍ ምክንያቶችን ደግሞ ስንፈትሽ አሜሪካ በዓለም ፖለቲካና ኢኮኖሚ ውስጥ መሪ ስለሆነች የውጭ ሁኔታዎችን በቀጥታ ተጽዕኖ ያሳድሩባታል። ጦርነትና ግጭቶችን አሜሪካ በተለያዩ የዓለም ክፍሎች በጦርነት ውስጥ ትሳተፋለች። ለምሳሌ በአፍጋኒስታን፣ በኢራቅ ጦርነቶች በርካታ ቢሊዮን ዶላሮችን አውጥታለች። ይህም የሀገር ውስጥ ኢኮኖሚን ያዳክማል። የንግድ ፉክክሯን ደግሞ ስንፈትሸውም ከቻይና ና ከሌሎች ሀገራት ጋር ያለውን የንግድ ውድድር አንዳንድ ጊዜ የአሜሪካ ኩባንያዎችን ይጎዳል። በአጠቃላይ ስንመለከት አሜሪካ በኢኮኖሚ በሳይንስ እና በቴክኖሎጂ እያላቀች ቢሆንም ውድመት የሚገጥማት በበርካታ ምክንያቶች ነው፣ ከኢኮኖሚ ውደቶች፣ ከፖለቲካ ለመረጋጋት፣ ከማህበራዊ ልዩነቶች እስከ አለም አቀፍ ጫናዎች ድረስ እነዚህ ሁሉ ተጽዕኖ ያሳድሮባታል። ይህ ማለት ግን አሜሪካ ደግሞ ደካማ ናት ማለት አይደለም። ይልቁንም ይህ የሚያሳየው እንደ ማንኛውም ሀገር ፈተናዎች የሚገጥማትና እነሱን ለመፍታት መልማት እንዳለባት እንደምታስብ ነው።